ይሄ እኮ ኖርማል እኮ ነው። ቤት ውስጥ እኮ ብቻህን ስትኖር እኮ ፈታ እኮ ነው የምትለው። እንደዚህ አይነት ፊልም እያየህ ምን ችግር አለው? ለእናንተ ምንድን ነው ችግር? ሰው ሁላ እኮ በዚህ ነው ሪላክስ የሚያደርገው። አይኔ አይኔ አፍሪካ ወንድምና እህቶች እናንተ እኮ በግልጽ እያገኛችሁት እያጫወታችሁት እኮ ነው። እኛ ኬት እናምጣው፣ ኬት እናምጣው። ባዶ ቤት ስትሆን በዚህ ነው፣ ሴቱም ወንዱም በዚህ ነው ፏፏ ብልጭ የሚለው አፍሪካ ላይ በሽ ነው። ወጣ ስትላን አልገ ከጎረቤትም ቢሆን ትገባል። ጌት እናምጣ ጌት እናምጣ ኮምፒውተሬ ላይ አንድ ቀን ብትከፍት ግን አይቻቃሉ ስቀደድ ጎረቤት አይቻል ድሮ ድሮ ግን እንግዲህ አይደል እሱ ማለት ነው አይደለም? ትምህርት እኮ ነው፣ ከዛ ላይ እኮ ነው ብዙ ትምህርቶችን የምትወስደው። እንደ ነውር እንዳታየት እናቴ፣ አዳሜ፣ ሚስትሽን ካጠገብሽ አስተኝተሽ እኛ ባልና ሚስቴ የሌለን ሰዎች ብናይ እንዳትፈርዱብን፣ እንዳትፈርዱ። ታዲያ በምን እንንቀሳቀስ በምን እንንቀሳቀስ ፍቅሬ ብሏል። እና ያለን ምንም ችግር የለውም። ታያለሽ፣ አዳሚ ሁልሽም ታያለሽ። ሳታስቡት እኮ አሁን እኛ ሀገር ራሱ እዚህ ከዜሮ ሰዓት በኋላ ከዜሮ ሰዓት በኋላ ማለት ነው አንዳንድ ጊዜ እኔ እግዚአብሔር ይመስገን ቁጭ ብዬ ከልጆቼ ጋር ፊልም ምናምን ማየት ከተኩኝ ሎንግ ታይም እግዚአብሔር ይመስገን ቁጭ ብላችሁ ቤተሰብ ማማታ ላይ ቅጭ ብላችሁ እንደ ከመሸ አድቨርታይዝ ይመጣላቸዋል። ገር ሲመጣ ቶሎ ብላችሁ ልጆቻችሁ ነው የምታዩት። እግዚአብሔርን ግልጽ አርገ በቃ የሆነ ነገር እያሉ ይመጣሉ። ኖርማል እኮ ነው። አድቨርታይዝ ጥሩ ዜና እኮ አይታችሁ እኮ ነው ጥሩ ዜና። የእውነት በጣም ነው የሚያሳፍረው አንዳንድ ጊዜ፣ በተለይ ትንሽ ከልጅ ጋር ከሆናችሁ ልጆች ተሰብስቦ ህጻን ልጅ ምናምን ተሰብስቦ እንዴ ትጫው ሳሎን ቤት ሆናችሁ ትጫወታላችሁ፣ አይደለም መቼስ እንግዲህ ሰዓቱን አተ ላቪ ለኛ ቴሌቪዥን ክፍት አይደለም የሚሆነው። እንግዲህ ድምፁን አፍታችሁ ዞር ስትሉ ብቻ በቃ እየተጫወቱ ምናም ታያላችሁ። አፈር ከቀቀሰላችሁ ወለተር አንድ አንዲት ተነስቶ ይወጣል። እኛ ሞቅ ያለ ወሬ ላይ ትዝ ሲለኝ ባዶ ሲሆን ለካ ተሰብስበን ማየት ማንችለው ነገር ላይ ሲደርስባቸው ነው። እና ይህቺ እንግዲህ በቃ አስጠላ ደግነቷን ሌላ ፕሮግራም ኔትፍሊክስ ምናም ስላለ ነው እንጂ ሌላ ሌላ ስላለ እንጂ ቀርቷል። ሁሉም ሞባይሉን ስለሚይዝ ነው እንጂ ምን አባቷል? ምን ልታደርጊ ይመጣሽ? ደሞ ይከካ ፑቲን እ ይከካ የሚከካ ነገር ክክት ያርገ አለው ዶችላንድ ላይ ጎበዝ፣ ቦሪ ጎበዝ፣ አረ በጣም ነው እንዴ ሀያ ዘጠኝ ሌብል ገባሽ እንዴ ነፍሷ